ወለደ ወለደ ይወልድ ይወልዳል ይውልድ ይወልድ ዘንድ ይውልድ ይውለድ ይለድ ይለድ ብሎ ይጎርዳል ዘንድና ትእዛዙ በጎራጅ። በሴት ሲሆን ደግሞ ወለደት ወለደች ተወልድ ትወልዳለች ትውልድ ትወልድ ዘንድ ተውልድ ተውለድ ይሆናል ትለድ ትለድ ይውላል ዘንድና ትእዛዙ በጎራጅ ማለት ነው። ወሊድ ወሊዶት መውለድ ንዑስ አንቀጽ የሚባለው ይህ ነው። ወልድ፣ ልጅ ውሉድ ሲሆን በብዙ ወይም ልጆች ወለት ሲሆን ልጅ ለሴት ማለት ነው። አዋልድ ሲሆን በብዙ ለምሳሌ፣ ወልደ አብ እርዊ ምስለ አብ ወመንፈስ ቅዱስ የአብ ልጅ ክርስቶስ ከአብና ከመንፈስ ቅዱስ ጋር እኩል ነው ማለት እንችላለን። ውሉድ በሚለው ምሳሌ ውሉደ አዳም ተመንደቡ በዝንቱ ዓለም የአዳም ልጆች በዚህ ዓለም ተቸገሩ ማለት እንችላለን።